ሜንቻ ምን እንደሆንኩ አላውቅም። መጸለይም አቅቶኛል። ውስጤም ልክ አይሰማኝም እና ወደ ቀድሞ ቤቴ መመለስ እፈልጋለሁ። እባካችሁ ጸልዩልኝ ከጨላችሁ። ሰላም፣ ሰላም፣ እንዴት ናችሁ? ስላሴ መስገን ማን ስምሽን? እኔ ሶኒ ወይም ሰናይ ትባላለሁ። እባካችሁ ጸልዩልኝ። ትንሽ ልክ አይደለውኝም። ወደ ኦርቶዶክስ መመለስ ፈልጌ ነበረ። አይምሮዬ ትንሽ ልክ አይደለም፣ ተጨናንቅ ያለው በአውሮፓ ነው መኖረው። ጸልዩልኝ ከቻላችሁ። ምን ነው ሰሜት፣ ምን አይነት ሁኔታ ሊሆኖች ነው? እኔ እንጃ ልክ አይደለውኝም። ፕሮቴስታንት ነበርኩኝ። የምሰማኝ ነገር ልክ አይደለም፣ ሰላም የለኝም። ሌላ የተፈጠረ ነገር አለ? ሰሚ፣ አይ ምንም የተፈጠረ ነገር የለም። ግን በቃ ኒንጃ ምን እንደሆንኩ አላውቅም። መጸለይም አቅቶኛል ውስጤም ልክ አይሰማኝም እና ወደ ቀድሞ ቤቴ መመለስ እፈልጋለሁ። እባካችሁ ጸልዩልኝ ከጸላችሁ። አይዞሽ ሰሜት፣ አታልቅሽ። እግዚአብሔር አምላክ ይርዳሽ። ከሁሉ በላይ ደግሞ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርሽ ሰሜት በፊት በዞሻአታልቅሽሺ እግዚአብሔርን የሚፈልግ ልብ በጣም ሊደሰት ይገባል። ሰሜት ነገሮች በጣም አስጨንቆች ሊሆን ይችላል። ነገሮች በጣም ተደራርቦ ሊሆን ይችላል። አንዳንድ ያለሽበት ነገር ሰልችቶች ሊሆን ይችላል። እና ምንጊዜ መርሳት የሌለብሽ ነገር ዓለም የነጠቀችሽን ሰላም መልሶ የሚሰጥ መልሶ የሚያፀን አምላክ አለሽ። ሰሜት ወደ ቀድሚ ቤትሽ ደሞ ለመመለስ ማሰብሽ ሄትል ትልቅ ትልቅ ምዕራፍ ነው። ደግሞ እንደምታውቂው ባደግሽበት ቤት የክርስቶስ እናት፣ የጌታ እናት ድንግል ማርያም የጭንቅ አማላጅ ነው። እኛ ክርስቲያኖች ድንግል ማርያምን የጭንቅ አማላጅ ስንላት ዝም ብለን እኛ ተሰብስበን ያወጣነው ስያሜ ሆኖ አይደለም። እንደምታውቁት እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች፣ እናታችን ድንግል ማርያም ሶስት ዓመት ከስድስት ወር ጌታ ኢየሱስ ክርስቶስን ይዛ በግብጽ በራ ተሰደደች። ባረገሽ ሰሞን በነፍስሽ ሰይፍ ያልፋል የሚለውን ቃል ሰምታለች። ጌታችን ኢየሱስ በቀራኒው መስቀል ከጲላጦስ ጥራ አደባባይ እስከ ቀራኒው ድረስ ያየውን ሕማም ሁሉ ተመልክታለች እና ጭንቀትን ስለ እውነት ከሷ የበለጠ የሚረዳ የለም እና የጨነቀሽን ነገር ሰነት ግድ የለሽ እንደምንም ብለሽ ለእናትሽ ለድንግል ማርያም በደምብ አድርገሽ ንገሪያት እሺ። ልጇ ሁሉን ቻይ ነው። ልጇ ከሃሊ ነው። እርሱ ኤልሻዳይ ነው። እርሱ አዶናይ ነው አለም የመጠቀችንን ሰላም መልሶ የሚሰጥ ነው። እርሱ የሰላም አለቃ፣ የሰላም ንጉስ፣ የሰላም ባለቤት ነው። ከኃጢአት በስተቀር የልባችንን መሻት የሚፈጽም አባት ነው ጌታ ኢየሱስ። እና አንድ መርሳት የሌለብን ነገር ግን እናቱ ድንግል ማርያምን ነው። ኦፍኮርስ አዎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ደግሞ የጭንቅ ጊዜ ደግሞ አማላጇ ደግሞ እናቱ ድንግል ማርያም ናትና ሰኒ፣ በደንብ በደንብ በደንብ በደንብ በርቺ። ከኃጢአት በስቀር የልብቱን መሻት እግዚአብሔር አምላክ ያሳካልሽ። በደንብ ከልብሽ ከልብሽ ሆነሽ ጸሎትሽን ልመናሽን ወደ ጊዜ አቅራቢ። እሺ ሰኒ፣ አንድ ነገር ልበልና ለወንድሞች እድል ልስጥ። ምናልባት ለአንቺ የሚሉሽ ነገር ካለ ለወንድሞች ዕድል ልስጥ። ልክ በተመሳሳይ ከቤቱ አረቃ የወጣች አንዲት ቅድስት ናት አለች በግብጽ ቤተክርስቲያን ሰናይት ማን ትባላለች መሰለሽ? ፍቅር የያዛት መነኩሴ ትባላለች እና መነኮሳት እንደምታቂው ባደግሽበት ቤት ክርስቶስ ራስ በሆናት በዚህ ቤተ ክርስቲያን ውስጥ ዘርላዝ ዘርልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፃሬቱን ታግሰው ቅዱስ የፍሬም በውዳሴው እንደሚለው ደግሞ የዚችን ዓለም ጣም ንቀው ደማቸውን ስለ ክርስቶስ አፍስሰው የሚኖሩ ናቸው መነኮሳት። እና ይች ቅድስትናት በጣም የሚገርምሽ ነገር በአንድ ትልቅ ገዳም ውስጥ የጓሮ በር ቁልፍ ያዥ ሆና ነበር የምትሰሩ። ታሪኳን አሳጥሬ ልንገርሽ ሰናይት እና ከብዙ ጊዜ በኋላ እዛ ገዳም እየተመላለሱ አትክልት ከሚገዙ ሾፌሮች መካከል እንደው በአይኗ ትመለከተውና እና ከአንዱ ጋር ልቧይ ክንፍና የገዳሙን በር ቁልፍ እንደው ለአባቶች ብሰጥ እነሱ ይተችኛል። ስለዚህ እንደው ድንግል ማርያም እንደው የጌታይናት የክርስቶስናት አንቺ ታቀበኝ ብላ ቁልፉን ከእናታችን ከቅድስት ድንግል ማርያም ስዕል ስራ አስቀምጠ ከዛ ጋር ሄደች። ከብዙ ጊዜ በኋላ ያ ሰው የእሷን ስጋ ነበር የተመኘው። ፍላጎትን ሁሉ አሟልቶ ካሳካ በኋላ ከቤቱ አስወጣታል። ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ሁሉ ሁለንተናዋ ተበላሸ። ገዳማዊ ሕይወትን ስትኖር ፊቷ ያንጸባረቅ የነበረች ያቺ ቅድስት እናት ይሄ በሜካፑ ሰው በቀረጸው ፕሮጀክት ሁሉ ፊቷ ተበላሽቶ ቡዳ ላይ ተመላለስ ጀመረ እና በጣም የሚገርምሽ ነገር እግዚአብሔር ለሁላችንም የሚያስቀምጠው የሆነ ተርኒንግ ፖይንት አለ። ጴጥሮስ ከቤቱ ሲወጣ አሳ ላይ አጠምድ ነበር የወጣው፣ ግን ታሪክ ቀያሪ የሆነው አምላካችን መድህን ዓለም ክርስቶስ ከዚህ በኋላ አሳ ሳይሆን ሰው ታጠምድ አለ አለው። በጣም የሚገርማችሁ ነገር ክርስቲያኖች፣ በቃ እግዚአብሔር ታሪክ መቀየር ይችልበታል። የሆነ በቃ ይሄ ነገር አበቃ ይሄ ነገር ተቀበረ ሲባል ከእንደገና እንዲያንሰራራ ማድረግ ይችላል። እና ይህች ቅድስት እናት በዛ ጎዳና ስትመላለስ እዛ ገዳም እየመጡ አትክልት ይገዙ ከነበሩ ሹፌሮች መካከል ሌላኛውን ትመለከታለች እና ትጠይቋለች፣ እንደው ለመሆኑ የዛን የገዳም የጓሮን በር ቁልፍ ማን ነው የሚይዘው? ያቺ መነኩሴት በማን ተቀየረች? ብላ ትጠይቋለች። እና ለእሷ በጣም የሚገርማትን አስደናቂ የሆነ መልስ መለሰላት፣ ሰናይ ምን ብሎ መለሰላት መሰለሽ አይ ምንም እኮ የተቀየረ ነገር የለም ከዚህ በፊትም የጓሮውን በር የምትይዘው ያቺቱ መነኩሴ ነች አሁንም የጓሮውን በር የምትይዘው ያቺቱ መነኩሴ ነች ምንም የተቀየረ ነገር የለም ብሎ መለሰላት እና ይሄ ነገር በጣም አስደነገጣት እዛ ቦታ ያለውን ይህን በቃ ትንግርት የሚመስል የነገራትን ነገር ማየት ፈለገች ሁለንተኗን ታጥባ ከንደገና መነኩሴ መስላ ነጠሏን ለብሳ መስቀሏን አድርጋ ወደዛ የገዳሙ የጓሮ በር በኩል አመራች እውነትን ስትመለከት ከሩቅ ልክ እንደሱ የለበሰች አንዲት ሴት ተመለከተች። በግብፅ የተደረገ ተአምር ነው ነገራቸው ክርስቲያኖች እና በጣም ተደንቃ ወደዚህ ሴት ጠጋ ብላ ስትመለከት፣ ክብር ይግባት የክርስቶስ እናት እናታችን ቅድስት ድንግል ማርያም በፊቷ ተገለጠችላት። ልጅ እስከዛሬ ድረስ የጠፍተሽ ነው። ይህንን የጓሮን በር ቁልፍ አንቺ ተረከቢን። ከርሽንሳ ጀምሮ በአንቺ ቦታ ተተክቼ በሩን የምከፍተው በሩን የምዘገው እኔ ነኝ። በእንኳ እንደናመጣሽ ብላ ቁልፉን አስረከበቻት ስለከበቻት ያች ቅድስናት ማልቀሷን ልታቆም አልቻለችም። ይሄን ሁሉ ያነሳው ልጅ ለምን እንደሆነ መሰለሽ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማይ ነበርኩኝ እርሺ እና አንዳንዶቻችን ልክ እንደዚህ ከክርስቶስ ቅፍ በጣም ርቀን እውነት ያገኘነ መስሎድ በጣም ብዙ ሄደን ይጣፋን በጣም ብዙዎች አለ እመኑ ይልንገራችሁ በቃ በሰንበት ትምህርት ቤቱ ስታገለግሉ የነበራችሁ ወንድሞች በሰንበት ትምህርት ቤቱ ስታገለግሉ የነበራችሁ እህቶች ከዛ በአለም አጋጣሚ በስራ ጉዳይ ወይም ደግሞ በክደት ውስጥ ገብታችሁ እርቃችሁ ሄዳችሁ፣ እመኑ ልንገራችሁ ክርስቶስ እዛችሁ የሰንበት ትምህርት ቤት አዳራሽ ውስጥ ነው የሚጠብቃችሁ። ልጆቹን የሚናፍቅ አባት ነው ክርስቶስ። ልጆቹን የሚናፍቅ ጌታ ነው ክርስቶስ። እዛችሁ አዳራሽ ውስጥ ነው የሚጠብቃችሁ። በቤተ መቅደሱ ገብታችሁ ታገለግሉ የነበራችሁ ዲያቆናት፣ ካህናት፣ አባቶች በስራ ጉዳይ ሊሆን ይችላል፣ በኑሮ አጋጣሚ በከሄደትም ህይወት ሊሆን ይችላል። እርቃችሁ ከክርስቶስ እቅፍ የጠፋችሁ ክርስቶስ ናፋቂ የሆነ አባት ነው። እዛው መቅደስ ውስጥ ነው የሚጠብቃችሁ። እና ሰኒ አንቺን ከክርስቶስ ጋር የተለያየሽበት ቦታ እዛው ቦታ ላይ ክርስቶስ ይጠብቅሻል። በቃ ይሄ የናፈቀሽን አባት የናፈቀሽን አምላክ ሰኒ እዛው የተለያየሽበት ቦታ ሄደሽ አግኝ። እዛው የተለያያችሁበት ቦታ እዛው ሆኖ ስለሚጠብቅሽ ማለት ነው እና በርቺ እግዚአብሔር አምላክ ካንቺ ጋር ይሁን። ሁላችንም ጸሎት ካንቺ ጋር ነው። አንቺን በርቺ። ከኃጢአት በሰቀብ ጌታ ኢየሱስ የልብሽን መሻት ይፈጽምልሽ። ወንድሞች የሚሉሽ ነገር ካለ እነሱን የሚሉሽን አዳምጪና፣ ከጎንሽ ነን። እሺ፣ ታዲያ አንድ ነገር የምትጠነቀቂው አሁን እኛ ጋር ስትገቢ ጠብቀው፣ እስከዛሬ ቼክ ያላረጉሽ፣ እስከዛሬ ብቻሽን ስታለቅሽ እምባሽን ያላበሱ፣ እስከዛሬ ስትጨነቂ ጭንቀትሽን ያልተጋሩ አንዳንድ የሌላ እምነት ተከታይ የሆኑ ሰዎች ዛሬ ላይ ወደፊት ቴጂ ነው ኖ እንዳትሳሳች ና ብለው ብሎ ሊጨቀጭቁሽ ይሞክራሉ። እና በውስጥ በሚላኩ መልእክቶች እንዳትደናገጭ ይሰኑ። በቃ አሁን አንቺ ከፊትሽ ያለውን ያንን የናፈቀሽን ጌታ ክርስቶስ ኢየሱስን ብቻ ተመልከች። ከእርሱ ጋር የተለያየሽበት ቦታ ላይ ሂጂ እናገኙ። ከእናቱ ከቅድስት ድንግል ማርያም ጋር ተለያይተሻል። ከእናቱ ከቅድስት ድንግል ማርያም ጋር ልክ እንደዚህ ቅድስነት ግድ የለሽም የተለያየሽበት ቦታ ሂጂ እናገኛት። የልብሽን ሁሉ ነገሪያት። እርሷ የጭንቅ አማላይ ስለሆነች ማለት ነው። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ለትሻና እናንተ የምትሏት ነገር ካለ የሆነ ነገር በሏት። አትረሰን በቂና ከበቂ በላይ የሆነ ምክር ነው የሰጣት። ለኔ ለኔ ምንም ጨምረው ነገር የለም። እግዚአብሔር አምላክ ካንቺ ጋር ይሁን ብቻ ነው ታሙይ ሽዲያቁ መተቻለው ስለ ማይክ ከፍታለው ብዬ ጨለምኩኝ። ቃሊዮት ያሰማለን ፈለገ ድንቅ ነገር ነው ያልካት። እግዚአብሔር በሁሉ ነገር ያግዝሽ እህቴ። ድንገት አስፈላጊ ነገሮችም ካሉ ደግሞ በውስጥ ማውራት፣ አንዳንድ ነገሮች በሚዲያ ማውራት የማይቻሉ ሰዎች ያንደበታችንን ቃልን እየለቀሙ በራሳቸው ጥቅም ስለሚያውሉት ላንቺ የሚያሳርፍሽ ነገር ግን ለሌሎቹ ደግሞ እንደሌላ ቀል ቃል አድርገው የሚቀበሉት ሀሳብ ስላለ እኔ ፎሎ አድርጌሻለሁ። ፎሎ ከመለሽልኝ በውስጥም አንዳንድ ነገሮችን እናወራለን። እሺ ታሙዬ እናመሰግናለን። እንዲያቆን አለን እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ ፈለገ ልደት ትንሆ ሰላም ብያችሁ አለው ከታችን ታችን ከታች ስጥፍ ነሳኳትና እግዚአብሔር እርዳሽ። እታችን ማለት በአንድም በሌላ ከቤተ ክርስቲያን እንወጣለን። አንዳንዴ ቤተ ክርስቲያንን ሳናጣት እውነት ደስታ ልናገኝ ይመስለንና ከቤተ ክርስቲያን ወጥተን ደስታ አናገኝም። እውነተኛ ደስታ የሚገኘው በቤቱ ነው፣ በክርስቶስ ቤት ብቻ ነው። እውነተኛ ጌታ ባለበት ነው እውነተኛ ደስታ ያለው። እውነተኛ ጌታ በሌለበት እውነተኛ ደስታ ሊኖር አይችልም። ሊመስለን ይችላል፣ ጊዜያዊ ደስታ ልናገኝ እንችላለን። ከሆነ ጊዜ በኋላ ግን ሁሉ ባዶና መና መሆኑን እናያለን። እውነተኛ ጌታ ባለበት ግን እውነተኛ ደስታ አለ። እውነተኛ ደስታም ደግሞ አንዴ መቶ የሚቋረጥ ሳይሆን ለዘላለም የሚቀጥል ነው። ዘላለም ደስታ የሚሰጥ እረፍት ነው። በቤተ ክርስቲያናችን ስንመጣ ወደ ቤተ ክርስቲያን ወደ ጌታ ቤተ ክርስቲያን ወተኛ የቱ ቤተ ክርስቲያን ስትገቢ በጣም ብዙ አለማዊ የሆነ በጣም ብዙ ፈተና ሊያጋጥሞች ይችላሉ፣ ግን ዘላለማዊ እረፍትን የአእምሮ እርካታ እናገኛለን፣ ደስታ እናገኛለን። ይሄ ደስታ ደግሞ ዘላለማዊ የሆነ እረፍትን የሚሰጥ ጌታ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም እንደ ዓለም ሰላም አይነት አይደለም ብሎናል። እና የሚሰጠን ሰላም እውነተኛ ሰላም ነው፣ የሚያሳርፍ ነው። ጌታ ኢየሱስ ክርስቶስ ህይወትን የሚሰጠን ነው። ጌታ ኢየሱስ ክርስቶስ ዘላለማዊ ነው። ጌታ ኢየሱስ ክርስቶስ እና እውነተኛ ጌታ ባለበት እውነተኛ ደስታ ስላለ በቤቱ ልንሆን ይገባል፣ አካሉ ላይ ልንሆን ይገባል። እና የሚመክርሽ ምንድን ነው ላንቺ እውነተኛ ደስታ ለማግኘት ደግሞ እውነተኛ ትምህርት ያስፈልግሻል። እና በውስጥ ማናግሪ፣ ማንም ሰው ኮንታክት አታርጊ። ቀጥታ የሆነ ፎሎ አርግሻለው፣ ፎሎ መልሰሽ አርግኝ እና ከዛ በውስጥ ሊንክ አለ። ትምህርት ትማራለች። ትልቁ ትምህርት መማር አለብሽ። በትምህርት ስለሆነ ያንን ትምህርት ይዘሽ ጌታ ደግሞ ይረዳሻል። ትጠመቂያለሽ። ወደ ቤቱ ወደ በረቱ ትመለሳለሽ። እግዚአብሔር ረዳሽ። በጣም የምናመሰግነው ዲያቆን እግዜር ያክብርልን ሰኒ ያው ሌሎችንም ወንድሞች በደንብ ፎሎ አድርጋቸው እነሱም ይረዱሻል ሁላችሁም ክርስቲያኖቶች ወንድሞች ፍቅራችሁን ግለጹላት እንወድሻለን እያላችሁ መልእክታችሁን ጻፉላት እዚህ ኮሜንት ሴክሽን ላይ ሌላው እንደ ዛሬ ይህቼታችን አጋጣሚ አድርገን ምናልባት ልክ እንደሷ ፕሮቴስታንት ቤት ሆናችሁ ሁሉ ነገር የሰደቻችሁ እህቶች ወንድሞች በቃ ግድ የለም እባካችሁን አታቅማሙ አላለለ ልባችሁ ሁለት ቦታ ይሁን። በቃ ወደፊት ሙቭ አድርጉሺ። በፕሮቴስታንቱ ቤት ውስጥ ሆናችሁ ይሄ ድራሞ የሰለቻችሁ የፈውስ የተባለ ታምር የተባለ ድራሞ የሰለቻችሁ፣ ጩኸቱ የሰለቻችሁ ሰላም እናገኛለን ብላችሁ ቸርች ውስጥ ለገባችሁ የሚጮህበት ቦታ ገብታችሁ ጩኸት የሰለቻችሁ ሰዎች፣ ውሸት የሰለቻችሁ ሰዎች በቃ ግድ የላችሁም። በቃ ልባችሁን ወደ ክርስቶስ አቅኑ። ክርስቶስ ቅድም እንዳልኳችሁ ልጆቹን ሚናፈግ ጌታ ነው። ወደ እሱ ተመለሱ። በዚህ አጋጣሚ ልክ እንደ ሰኒ በጣም ሁሉም ነገር ይሰለቻችሁ ፕሮቴስታንት እህቶች፣ ወንድሞች እንደው ለእናንተ ሰፊ ጊዜ እንሰጣለን። ወደ ቤታችሁ ቤተ ክርስቲያን፣ የእረፍት ቦታ ነች። ሰኒም አንቺም ታቂ አለሽ። መቼም እዚህ ውስጥ ያላችሁ እህቶች፣ ወንድሞች ምስክሮች ናችሁ። ሲጨንቃችሁ ሌላውን ተውት። ቤተክርስቲያን የሚሰጠውን ቃለ እግዚአብሔር ዝማሬውን ሆነ ምናምን ይሰርጉ ቢሆን እርሱት፣ የሚነፍሰው ነፋስ ሰላም ይሰጣል። በቤተክርስቲያን ቅጥር ግቢ ውስጥ የሚነፍሰው ነፋስ ያናፍቋቸው አያውቅም? እውነት በቤተክርስቲያን ጣሪያ ጉልላቶች ላይ ሚንጠለጠሉ ሻኩራ የሚባሉ ብረቶች አሉ። እነዛ ጌታችን ኢየሱስ በተወለደ ጊዜ ሄሮስ ያስፈጃቸው እልፍ የሆኑ ህጻናቱን የሚያጠይቁ ናቸውና ነፋስ በመጣ ጊዜ የሚያወጡት ድምጻል እና ያ ድምፅ እነሱ ሰማትነት ሲቀበሉ የጩኸቱን ጩኸት የሚያጠይቅ ቤተክርስቲያን ገብታችሁ ልክ ስትቀመጡ በጣም የሚገርማቸው ነገር ነፋስ መቶ እነዚህ ሻኩሮች የሚያወጡት ድምፅ እንኳን ሰላም ይሰጣል። ሌላው ይቀር ነው። በቃ ሌላውን ተዉት፣ ሌላውን ተዉት። እዚህ ጋር እኛ የምንናገረው ንግግር የሚያጽናናችሁን ቃል ምናምን እርሱት። ጋይስ በስማ እውነቴን ነው እላቸው። እኔ አንዱ ምስክር ነኝ። በቃ የሆነ የሆነ ሰዓት ሰላም ይናጥቼ የሆነ ሰዓት እረፍት አጥቼ ቤተ ክርስቲያን ሂጂ፣ ሁለት ደቂቃ ብቻ ተቀምጪ። ዓለም የነጠቀችኝን ሰላም ክርስቶስ በመቅደሱ መልሶልኛል። ዓለም ሁልጊዜ ስራዋ መንጠቅ ነው። ሁልጊዜ ስራዋ በቃ የዓለም ስራ መንጠቅ ብቻ ነው። ሰላማችሁን ትነጥቃችኋለች፣ የምትወዷቸውን ሰዎች ትነጥቃችኋለች፣ እንጀራችሁን ትነጥቃለች። የአለም ስራ መንጠቅ ብቻ ነው። ዓለም ሰላም ስትነጥቃችሁ፣ ዓለም ራሷ ሰላም ትሰጠናለች ብላችሁ የምታስቡ ሰዎች እንዳትሸወዱ። ምናልባት እዚህ ውስጥ ያለው ወንድሜ፣ ምናልባት እዚህ ውስጥ ያለ ሸቴ፣ ዓለም ሰላማችሁን ስትነጥቃችሁ በመሽታ ቦታ ሰላም እናገኛለን ብላችሁ የምታመሹ፣ በኮንሶርት ቦታዎች ላይ ሰላም እናገኛለን ብላችሁ እየጨዋችሁ የምትዘሉ ሰዎች፣ በየምሽታ ቤቱ በቃ ስንሰክር ሰላም እናገኛለን ብላችሁ የምትሰክሩ ሰዎች ፕሊስ ባካችሁ አትሸወዱ። በቃ ያ ሁሉ መንገድ ያ ሁሉም አካይ ይሄ እንዴት ነው ከክርስቶስ ይበለጥ የሚያርቀን እንጂ ወደ ክርስቶስ የሚያቀርበን አይደለም። እና ይሄ ያንን ዓለም የነጠቀችንን ሰላም መልሶ መስጠት የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ወደ እርሱ እንመለስ። እግዚአብሔር ሁላችንም ይርዳን። እህታችን ሰሜት፣ በጣም ነው የምንወድሽ። ምናልባት ቲክቶክ ፕላትፎርም አልጎሪዝሙ በጣም አስቸጋሪ ነው። አንዳንዴ ሆን ብለው የሚረብሹ ቃላቶችን የሚጽፉ ሰዎች ይኖራሉ ምናምን እና ለእነዚህ ነገር ፊት እንዳሰጪ እኔ ኃላፊነት ተመወስደው እዚህ ጋር ላሉት ወንድሞች ብቻ ነው እሺ ሰሜት ይሄው ልደተ ቃል ተመስገን ያቆን መቋሉ። እዚህ ጋር እዚህ ጋር ያሉት ወንድሞችን ብቻ መልእክታቸው መልሽላቸው። ሌሎች መልእክቶችን ግን እንደው አሁን ጭንቀት ላይ ስለሆነ ላለመመልከት ሞክር። የቴ በርቺ፣ እግዚአብሔር አምላክ ካንቺ ጋር ይሁን። ሰናይት፣ እንወድሻለን። አሜን። ወሽ አመሰግናለሁ፣ በጣም አመሰግናለሁ። እሺ፣ እሺ፣ እሺ። እንኳንም መጣች እህታችን። እዚህ ውስጥ ያላችሁ እህቶች፣ ወንድሞች ሁላችሁም፣ እዚህ ጋር ደግሞ ለተሻተሙ ይኸው አዲስ ሊጠመቅ የተዘጋጀ ወንድም አለን። ከዚህ ቀደም ያው የኦርቶዶክስ እምነት ተከታይ ስለነበር ያው ቄደር ጸሎት እንግዲህ ስርዓት ለመሳተፍ እየተዘጋጀ ያለውን እንደማለን ደስ ይበላችሁ። ይህ ዓመት የመመለስ ምዕራፍ ሆኗል። እግዚአብሔር የተመሰገነ ይሁን። በእርግጥ ይህ ዓመት ብቻ አይደለም፣ ተሙም ልደትም ወኩም ታስታውሳላችሁ። ከ2016 ዓመተ ምህረት ጀምሮ የመመለስ አመት ነበረ፣ በቃ የመመለስ አመት እና አሁንም በጣም ብዙ ትውልድ እየተመለሰ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን።